እንዴት ዋልክ? እንዲህ ሰላም አልባልም እንዴ? እስካሁን አለሽ? አሰልች የልጅ ሚስት ነበርሽ፣ አሁንም ነኝ። እሱን እንዴ ብንቀኝ? ውጣልኝ። ከቢ አይሆንም። ቆይ ቤት ችግር አለ። እንዴት ነሽ ቤት ገንዘብ አልሰጥም። ስለዚህ ተወው፣ ይቅር በቃ። ምን ይዤ ልውጣ? ስራ እንኳን ለማስቀጠር ኮ ፈቃደኛ አይደለም። ግዴታ እኮ የለባቸውም። ጥገኝነቱን ዝቅ ብለህ ስራ ነው። ሰላም፣ ጤና ይስጥልኝ በአለም ዙሪያ ያላችሁ ውድ ኢትዮጵያውያን እንዲሁም የሰው ዘሮች በሙሉ ፍቅርና ሰላም እናንተ ተመኘው። ዛሬም በአዲስ ክፍል በአዲስ ድራማ መጥቻለሁ። እናንተ ደግሞ ላይክና ሰብስክራይብ፣ ሸር እያረጋችሁ ቤተሰብ እንድትሆኑ ከወዱ ይጠይቃችኋለሁ። ትሁት ወይም ደግሞ ግፈኛዋ ሴት እንግዲህ ዛሬ በአዲስ ድራማ በትሁት ድራማ ይዘን መጥተናል። አስተማሪ እና ቁም ነገር ያልናቸውን እንግዲህ ዛሬ ላይ የዳኒና እንግዲህ የቲና ጉድ ወጥቷል ማለት ነው ታዲያ ከሚደረገው ነገር ተነስቶ ስለተጠራጠርና ካሌብ ፍቅረኛ ሊያመጣ እንደሆነ ለዴቭ እንግዲህ ሲነግረው ዳኒ እጅግ በጣም ተናዶ ካሌብን አንቆት ነበር። በአባቴ ቤት ይኸው በቤት የታነኩ በማለት ሊደባደቡ ሲሉ እንግዲህ የካሌብ አባት እንዳይደባደቡ ጥፋቱ ምንድን ነው፣ ምን ስተፈጥሮ ነው? በማለት እንግዲህ ሲገላገሉ ነበረ ካሌብም እሱን ጠይቀው እንጂ እኔ ፍቅረኛ ላመጣ ነው ስለው እንግዲህ የእሷ አሂት ካልተመቸችኝ መቀየር አልችልም ወይ መብቴ ነው ሲልም ሲናገር ታዲያ ዴቭን የሰማ ነው እንግዲህ ሲናገር ዳኒ እኔ እሱ መስጨነቀኝ የምትመጣው ፍቅረኛ እንጂ እሱ ደግሞ እዛ ቤት ውስጥ አጥብቃ የእሱ ፍቅረኛ ኤደን ስለምትመጣ እሷኔ የሚል ስጋት ስላደረበት እንግዲህ በዛ መልኩ ነበር የተጣሉት። ካሌብ ከአባቱ ጋር በጣም በጥብቅ እየተነጋገሩ ነበረ። ቶ ግን ለምን አይወጣም? ገንዘብ ፈልጎ ነው ወይ? ገንዘብ ሲያምረው ይቀራል እያሉ ነው ሽማግሌው፣ አባባ ማለት ነው። ካሌብም እንግዲህ በጣም ተናዷል ማለት ነው። እንዴት በቤት ይህን ያክል እናቃለሁ በሚስቴን ቢያባልግ አንሶት ደግሞ እያለ እስከ መቼ ነው ይሄ ድራማ የሚቀጥለው? በማለትም እየተናደደ ይገኛል። ትሁት ትሁትን ብትሆን ዛሬ ላይ ሌላ ጥያቄ እንግዲህ አንስታ ነበረ። እስከ መቼን ይሄ ነገር አባባ የሚቀጥለው በማለት እየጠየቀችው ነበረ። ነገር ግን ደግሞ ያው ሁኔታዎች ሁሉ ጊዜ ያስፈልጋቸዋል፣ በፍጥነት መሆን የለባቸውም። ምክንያቱም ከቤት ከወጡ አሁን ላይ ተስፋ ስለቆረጡ እኛን ጥቃት ያደርሱብናል። ስለዚህ በቅርብ እዚሁ የምንከታተላቸው ይሻላል በማለት አባባ ይህን ሀሳብ አንስተው፣ ይህም አለለካ ስትልማድ ምጠናታል ታዲያ ተንኮለኛ አቴናም አባባን ይቅርታ አድርጉልኝ ስትልም እየጠየቀች ነው። እስካሁን እዚህ ቤት ምን ትሰራ ያለሽ እያሉ እየጠየቋት ነው። ነገር ግን እሷ እድል ስጡኝ የድሯን ታምሞ ሳለ የሚንከባከባችሁ ቲናን መሆን እችላለሁ እያለች ነው። ነገር ግን የልጆት ሚስት ነኝ እኮ ያለችም ስትል ነበርሽ በማለት እንግዲህ መጥፎ ባህሪዋንም እየተናገሯት ሰምተናል ማለት ነው። እሷም እየለመነች ነው በዛ ቤት ውስጥ ለመኖር ዳኒም እንግዲህ ኤደንን እዚህ ቤት ውስጥ ለምን ትመላለሻለሽ በማለት ቁጣውን እንግዲህ አስነስቶበታል። እሷ ደግሞ አባባ ጥሩ ሰው ናቸው፣ ምን ተፈጠረ በሄድስ፣ ምን ችግር አለው በሚል እሱ ግን እንድትሄድ በፍጹም አልፈለገም። ካሌብ ይቀማኛል የሚል ስጋት ስላደረበት ማለት ነው። ታዲያ አባባ ካሌባሁን ላይ እስከ መቼ ነው እናስወጣቸው በማለት ጥያቄ አንስቷል። እየተናደደ እንደሆነ ማለት ነው። ነገር ግን አሁን ላይ አይወጡም፣ ምን አስጨነቀህ? የሚበሉት የሚጠጡት፣ የኔን ገንዘብ የሚኖሩት ከኔ ቤት፣ ስለዚህ ተረጋጋ፣ ሁሉም ነገር ቀስ ብሎ ነው የሚሆነው እያለው ነው። እስከ መቼ ልረጋጋ? አሁን እኮ ሁሉም ነገር ታውቋል በማለት ሐሳብ ሲያነሳ አባባ ግን አሁን እንደማያስወጧቸው እየተናገረ ካሌብ በጣም ተናዶ ዳኔን ሄዶ ለምን እዚህ ቤት አትወጣም? ሲል ከህትጋ እያለው ነው እንግዲህ እሱ ደግሞ አባባ ቤት ነው የምኖረው ለምን ደግሞ ወጣው አባባ ውጡ እስካላሉኝ በማለት አፉን እንግዲህ ሙሉ አድርጎ ሲናገር አይተነዋል ቲናም ካሌብን በመኝታ ክፍሉ ሂዳ አብራው ለማደር ፈልጋ ነበረ ነገር ግን ሂጅ ውጭ በማለት አባሯት ሶፋ ላይ ሄደሽ ተኚ እያለ እንዳስጠላችሁና እንደደበረችሁ እየገለጸላት እሷም ደግሞ ፊታቸውን አዞሩብኝ እኮ በማለት እንግዲህ አግኝታው ዳኒን ሁሉን ነገር እየጠየቀችው ነበረ። ታዲያ እሱ ደግሞ እዛ ምትመላለሰው ሴት እስች ሴት ማናት፣ ፍቅረኛው እንዳትሆን የሚል ስጋትም ስላለባት ለኤደን ጥሩ ይታ የላትም ማለት ነው ቴና ታዲያ ምን ማለትሽ ነው እንዴት እንደዛ ልታስብ ትችያለሽ በማለት ዳኒ ይደናገጣል ምንድነው አንተን የማላውቀው ጉዳይ አለ ወይ ስለ ምንድነው የምደናገጠው አንተ ምን ይመለከተሃል ስለ ሁለታቸው ጉዳይ ስትልም አዲስ ፍቅረኛው ምናልባት እሷ እንደሆነች ስላለችው እንዴት እንደዚህ ታያለሽ በማለት እውነታውና ሚስጥሩ እንዳይወጣበትም ደግሞ ተጨንቋል ማለት ነው ዳኒ ታዲያ ዛሬ ላይ እንግዲህ እዚህ ቤት ውስጥ መምጣቷ ደስተኛ አላደረገኝም ባክሽ አትምጭ በለዋት በማለት እኔን ሻትለኝም፣ ሲሉ ለአባ እንግዲህ ለአባባ እየተናገረ ነበረ ዳኒ። ነገር ግን አባባ የትልቅ ሰው ነኝ፣ በዛ ላይ ጥሩ ልጅ፣ ትሁት ልጅ ናት ኤደን፣ እንዴት አትምጭላት አለው በማለት አግባት ከዛ ውጪ ግን ሰዓቱ ይረፍድብህና ሌላ ነገር ይፈጠራል እያለው ነው እንግዲህ። ስጋቱን አሁን የባሰ ብሶበት አልዳኒ ምን ይዤ ላገባት፣ ባዶ ነኝ እያለ ነው እሱ ደግሞ ማለት ነው። እሷ ፍቅር እንጂ ገንዘብ አትፈልግም አብራችሁ ማደግ ትችላላችሁ። ከዛ ውጭ ግን እሷ ምናልባት ወልዳ መሳም ሊሆን ይችላል የምትፈልገው ጥላ ብትሄድስ የሚል ስጋት የባሰ እንደሚወዳትና ግን ደግሞ እሷን ካጣ ጥሩ ስሜት እንደማይሰማው እየተናገረ ነበረ። አባባም እንግዲህ የአባትነታቸውን ነግረውታል ማለት ነው። ኤደንም እንግዲህ በጣም እዛ ቤት ለምን የማልሄድበት ምንድ ነው ሚስጥሩ ስትልም ለምን አልሄድም፣ እሱ ደግሞ ደስተኛ ያደለው ማቲጅ እያላት ነበረ ማለት ነው። በዛ ላይ ቲናንም ተናግሮታል። ምክንያቱም እሱ እንዴት እሷለ እሱ ትጠረጥር ያለሽ በሚል እሷ እውነት አሁን ፍቅረኛው መሆኗን ስለማታቅ ቲና፣ ሁለታቸውም ስለማይታወቁ ማለት ነው። በጣም ነበረ እንግዲህ የተናደደችው። እዚህ ቤት ስለምን ትመላለሻለሽ ስትላትም ኤደን ችግር አለ ወይ ብላ ነበር የመለሰችው ማለት ነው። ታዲያ ዛሬ ላይ አንቺ ራሽን ጥሩ ሰው አድርገሽ አታስቢ አንቺ ራስሽ መጥፎ ነሽ በሚል ነው እንግዲህ ሲተናግሯት መንገድ ላይ ሄደው ታዲያ ኤደንን በመንገድ ስትሄድ ጠብቃ እንግዲህ ከኋላዋ ምን አባሽነሽ ነው ባሌን የምታባልጉ ስትልም ትሰድባታለች። አይ ምን ማለት ነው አንቺ ለካ ጊዜ ማጥፋት ትፈልጊያለሽ ትቆያለሽ ብላ ጥላ ስትሄድም ናቀቺ በሚል ስዝትባትም ተመልክተናል። ትሁትንም ሂዳ እርጅኝ ብላት ነበር። ማለት ምንድን ነው የምረዳሽ? ከዚህ ቤት እንድትውጭ ነው ወይ ሻንጣ ለመያዝ ነው ወይ በማለት አሹፍ አባታለች። ትሁት እሱን ተይው በቃና ለማንኛውም በማለት አንዳንድ ነገሮችን ልታወጣጣት ብትሞክርም ነይቃጠቢ ነበር ያለቻት። ጥፍሬ በላሻላላጦም ስትል ለአባባ እናገርብሻለሁ ስትላግን፣ ያው እንግዲህ ስራ አስታግዛትም ተመልክተናል ማለት ነው። በዛ ቤት ውስጥ መቆየታቸው ለካሌብም በጣም አናዶታል። አባባ ግን ሌላ ጥበብ እና መላ እያዘጋጁ ስለሆነ ቶሎ ማስወጣት እና ማባረሩን አልፈለጉም። ኤደን ዝሮ ዝሮ ከካሌብ ጋር መሆኗ የማይቀር ነው፣ ከዱስ ስንገምተው መሆንም አለበት ማለት ነው። የአባባ እንግዲህ ጥበብ ይሄን ሁለታቸውን ማገናኘት፣ እነዛን ደግሞ አይፈላለጉም ማስወጣት ነው እና በዚህ ሁኔታ አይተን፣ በስተመጨረሻ ግን እንግዲህ የተመለከትነው ነገር ምንድን ነው? እሷም ወደዛ ቤት እንዳትሄድ እያስጠነቃት ዳኒ ኤደንን ኤዱም እንግዲህ ለምን እንደዚህ እንዳላት ግራ ቢገባትም ነገር ግን ደግሞ አሰብበታለሁ በደንብ እስኪ በማለት ነበር የመለሰችለት ለዳኒ። ካሌብ ግን ወደ አንድ ካፌ ቁጭ ብሎ ስልክ ደውሎ አለ ኤደን ኤዱን የተቀመጠበትንና የሆነ ካፌ ቀጥራትና ነይና የምናወረው ነገር አለ ብለዋታል። ታዲያ ስለ አንድ ጉዳይ በጣም የተናደደው ዛሬ እውነታውን ለሷ አፍረጥርጦ አፍረ ጥርጦ ነግሯታል። እሱም ደግሞ የመጣችበት ጉዳይ ምን እንደሆነ ስትጠይቀው ባለፈውም የሆነ ጥርጣሬ በዳኒና በቲና በኩል ነበረኝ እህትና ወንድም እንዳልሆኑ ዛሬ ላይ እውነታውን ልንገርሽ ማወቅ አለብሽ ብዬ ስላሰብኩ ነው ፍቅረኛሞች ናቸው ሲል ነግሯታል። ኤደን እጅጉን በጣም ደንግጣለች። ይህን ነገር ሲነግራት ማለት ነው። ካሌብ እንግዲህ ኤዱ ከዳኒ ጋር ይህ ወደኋላ የሚልበት ብዙ ምክንያት የሚያቀርብበትን መንገድ አውቃለች። ታዲያ ቀጣይ ውስጥ ደግሞ ምን ሊሆን ይችላል የሚለውን ቲናም ልታቅ ትችላለች። ኤደን እና ዳኒ ፍቅረኛ መሆናቸውን እንግዲህ ዳኒ እና ቲናም አብረው ነገሩ ሁሉ ሳይሳካላቸው ነው የሚቀረው ሁሉም ነገር። ካሌብና ደግሞ ኤዱ አብረው ቢሆኑ የሚል ሀሳብም አለን። እናንተም አድማጭ ተመልካቾች በትሁት ድራማ ያላችሁን ሀሳብ አስተያየት በኮሜንት ግለጹ። አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ላይክ፣ ሸር በማድረግ ቤተሰብ ሁኑ። አመሰግናለሁ።